የማህፀን መውጣት ችግር የውስጠኛው የማህፀን ክፍል ቦታውን በመልቀቅ ወደ ውጭ መውጣት ማለት ነው። ይሄ ችግር በአብዛኛው የውስጠኛውን የማህፀን ክፍል በቦታው የሚይዙት ጡንቻዎች በተለያዩ ምክንያቶች መደበኛ ስራቸውን መስራት ሳይችሉ ሲቀሩ የሚከሰት የህመም አይነት ነው። አድማጮች ለመሆኑ የጤናችሁ ነገር እንዴት ነው? በዛሬው ለጤናችን ሰዓት ስለ ማህፀን መውጣት የምንነግራችሁን ይዘናል። በጉዳዩ ላይ ሙያዊ ማብራሪያ የሰጡን የማህፀንና ፅንስ ስፔሻሊስት ዶክተር ልንገር ተፈራ ናቸው። በማህፀን መውለድ እንዲሁም የሰውነት ክብደቱ ከፍተኛ የሆነ ልጅ መውለድ ለዚህ ችግር እንደ መንስኤ የሚነሳ መሆኑን ባለሙያው ይናገራሉ። ይህ ማህፀን መውጣት ማለት ማህፀን ወይንም ማህፀን ዙሪያ ያሉ የሰውነት ክፍሎች በከፊል ወይም ሙሉ በሙሉ ብልትን አልፎ ወይም ከብልት አንድ ሴንቲሜትር ወይንም ደግሞ አጠቃላይ የብልት እርዝመትን ላይ ሁለት ቀንሰን ከዛ በላይ የመውጣትና እንዲሁም ሙሉ በሙሉ ማህፀንና ዙሪያው ከብልት ውጭ ሆኖ የሚገኝበት ሁኔታ ነው። ስለዚህ እነዚህ ክሰቶች የማህፀን መውጣት ወይንም ፐልቪክ ኦርጋን ፕሮላፕስ ብለን ወስደዋል። አብዛኛው ታማሚዎች ምንም አይነት የህመም ስሜት ምልክት የላቸውም፣ የሚሉት ባለሙያው ምልክቱ መታየት ሲጀምር ግን የውስጠኛው ልጅ የሚይዘው ማህፀን ወደ ውጭ ሲወጣና ሽንት ለመቆጣጠር መቸገር የሚታዩ ምልክቶች መሆናቸውን አንስተዋል። አንደኛው በማህፀን መውለድ ወይም ኖርማል ቫጅል ደሊቨሪ የምንለው አንደኛው መገ ክሰት ነው። ይሄም ጭንቅላቱ ወደ ታች ሲወርድ የማህፀን ቦታውን እንዲጠብቅ የሚያደርጉ የሰውነት ክፍሎች መላላት ሊያጋጥም ስለሚችል ከዚያ አንጻር የማህፀን መውጣት፣ ሌላው ደግሞ ትልቅ ልጅ መውለድ፣ ብዙ ልጆች መውለድ፣ መሳሪያ ተጠቅሞ ማዋለድ፣ ኦፕራሲዮኖችም እንዲሁ አንዳንድ ኦፕራሲዮኖች የማህፀን መውጣት ጋር ቁርኝት ሊኖራቸው ይችላል። እንዲሁም አንሴት ካረጠች በኋላ የሴትነት ባህሪ የሚያለብ ሆርሞንስ ንጥረ ነገር ወይም ኤስትሮጂን ሆርሞን መቀነስን ተከትለው የማህፀን መውጣት ሊያጋጥም ይችላል። ማህፀን አንድ ጊዜ ከወጣ በራሱ የመመለስ እድል የለውም የሚሉት ባለሙያው የተለያዩ አማራጮች መኖራቸውን አንስተዋል። የማፀን ሲወጣ አንድም የሴቶች ሽንት የመቆጣጠር ያለመቻል ሊያጋጥም ይችላል። ይሄም ማፀን በሚወጣበት ሁኔታ የፊኛና የሽንት መውጫ የሬትራ ምንለው አንግል አፌክትድ ወይም ስለሚጎዳ ከዛ አንጻር ሽንት በቀላሉ የመልቀቅ ወይ ስትረስ ዩሪናሪ ኢንኮንቲነንስ እንለዋለን። ሌላው የወጣው የማፀን ክፍል መቁሰል ወይንም ደኪቢተስ አልሰር ምንለዋለ አለ። ተደጋጋሚ የሽንት ቧንቧ ኢንፌክሽኖች ሊያጋጥሙ ይችላሉ። እንዲሁም የፌካል ኢንኮንቲኔንስ ምንለዋለ ምንድን ነው ይሄ ማለት ሰገራ ያለመያስ አይነት ችግሮች ሊያጋጥሙ ይችላሉ። የህክምና አይነቶቹ የተለያዩ መሆናቸውን የገለጹት ዶክተር ልንገርህ ቀዶ ህክምና አንደኛው የህክምና መንገድ መሆኑንም ገልጸዋል። ስራ ሲሆን አንደኛው ይሆናል። ይህ ማለት የማፀን ወደ ነበረበት ይመለስና ከዛ በኋላ ላሉትን ወይንም የተደከሙትን የማፀን ደጋፊ የሰውነ ክፍሎችን ማጠንከር ያ ማለት ሜሽ የምንለው አለ፣ ሰርጂካል ሜሽ የምንለው ሌላው ደግሞ ሊጋመንቶቹን ማጠንከር ምን ብለን እንወስደዋለን ሰስፐንሽን ሰርጀሪስ ምንላቸው አሉ። ሳክሮስፓይነስ ሰስፐንሽን የመሳሰሉ ነገሮችን በማድረግ ማህፀን ራሱን ቦታውን ጠብቆ እንዲኖር የማድረግ ሌላ ደግሞ የላይኛው ወይንም ፊት ለፊት ያለው የብለት ክፍል ወይም ከጀርባ ያለው ያ ማለት ወደ ፊኛ የተጠጋው ወይንም ወደ ሰገራ መውጫው የተጠጋው ክፍል የተጎዳ ሆኖር ከተገኘ ያንን ማጠንከር ወይንም ዲፌክት ስፔሲፊክ ሪፔር እንለዋለን ያ ማለት ወደፊኛ በኩል ያለው አንቴሪየር ኮልፖራፊ እና ፖስቴሪየር ኮልፖራፊ ተብሎ የፊት ለፊት ያለው የብልት ክፍል ማጠንከር እንዲሁም ከጀርባ ያለው እና ሬክተሙ አካባቢ የደከመ ክፍል ካለ ወይም እሱን በማጠንከር ሰርጂካሊ ዲፌክት ሪፔር ዲፌክት ስፔሲፊክ ሪፔር በማድረግ ሕክምና ልንሰጥ እንችላል። ሌሎቹ አማራጮች አሉ። ነን ሰርጂካል ሆ ያ ማለት ማጸኑን ወደነበረበት መከመለስ በኋላ ፒዛሬስ ማፀኛ ወይም ምንድነው እንደ ቀለበት አይነት ሆኖ የማፀን ጫፍ ላይ በማድረግ ማፀን ወደ ውስጥ እንዳይመለስ የማድረግ ሌላ ደግሞ ብልትን ሙሉ በሙሉ መስፋትና ኦብሊተሬት ማድረግ መዝጋት ወይም ኮልፖክሌሲስ እንለዋለን። እና እነዚህም አማራጮች በማድረግ ህክምና ልንሰጥ እንችላለን። ሴቶች ከወለዱ በኋላ በቤት ውስጥ መስራት ያለባቸው የተለያዩ የስፖርት እንቅስቃሴዎች መኖራቸውን ያነሱት ዶክተር ልንገደ እነዚህ እንቅስቃሴዎች የማህፀን መውጣትን ለመከላከል የሚያስችሉ መሆናቸውን አንስተዋል። ማንኛውም ሴት ስትወልድ ወይም ከወለደች በኋላ ኤክሰርሳይዝ ማድረግ በተለይ ፐልቪክ ፍሎር ኤክሰርሳይዝ፣ ምን ይለው ኬግልስ ኤክሰርሳይዝ ይባላል እና ያ ብታደርግ እንደዚያ ዓይነት ክስተት እንዳይመጣ የራሱ የሆነ ድርሻ አለው። ምክንያቱም ማፀን ቦታውን ጠብቆ እንዲኖር የሚያደርጉ የሰውነት ክፍሎች እንዲጠነክሩ በማድረግ ማፀንና ዙሪያው ላይ ያሉ የሰውነት ክፍሎች ወደ ታች እንዳይወርዱ ሊከላከል የሚችልባቸው ሁኔታዎች ስላሉ ማንኛውም ሴት በማህፀን ከወለደች በኋላ የኬግልስ ኤክሰርሳይዝ የምንለው ወይንም በመውለጃ ክፍል አካባቢ ያሉ የሰውነት ክፍሎች እንዲጠነክሩ የሚያደርገውን የሰውነት እንቅስቃሴ ማድረግ እጅግ በጣም ጠቃሚ ነው ብለን እንወስዳለን። ዶክተር ልንገርህ በመጨረሻ መልእክታቸውን አስተላልፈዋል። ማህፀን ወደ ታች ልክ እንደ ኳስ ወይንም ወደ ታች የሚስብ አይነት ወይም ኳስ ላይ ተቀመጥኩ የሚል አይነት ስሜት የሚሰማቸው ከሆነ ማህፀን ሙሉ በሙሉ የወጣ ከሆነ ቤት ላይ ወይም ህክምና የለውም ብለው ራሳቸው ማዘናጋት የለባቸውም። ስለዚህ ወደ አቅራቢያ የህክምና ተቋም በመሄድ ህክምና ማግኘት አለባቸው ብዬ ይመክራለ። ማህፀን በር ሙሉ ለሙሉ እስከሚከፈት አለመግፋት፣ ከወሊድ በኋላ ማህፀንን ወደ ታች ከሚገፉ ነገሮችና ከባድ ነገሮችን ማንሳት፣ የሆድ ድርቀትን መከላከል፣ እንዲሁም የዳሊያ አጥንት እንቅስቃሴ ማድረግ ይመከራል። ከማረጥ ጋር ተያይዞ የሚመጣ የማህፀን መውጣት ችግር ባይታከም ሊያስከትላቸው የሚችሉ የተለያዩ ጉዳቶች መኖራቸውንም ባለሙያው አንስተዋል። ከዚህ ውስጥ ማህፀን መቁሰል፣ የማህፀን በር መላላት፣ የሽንት መታፈን፣ ሽንት እንደ እንደልብ አለመውጣት፣ የሽንት ቧንቧ ኢንፌክሽንና የማህፀን መውጣት ያስከትላሉ። ስለሆነም በምጥ የወለዱና በማረጥ እድሜ ላይ ያሉ እናቶች ምልክቶችን ካስተዋሉ በፍጥነት ወደ ጤና ተቋማት መሄድ እንዳለባቸውም አሳስበዋል።